መመስገን የባህርይ የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናታችን ንጽኢተ ንጹሐን፣ ቅድስተ ቅዱሳን አምላክን ያየንባት፣ ስለ አምላካችንም የምንነጋግርባት ቋንቋችን፣ የገብርኤል ብስራቱ፣ የጌታችን እናቱ፣ የሁላችን እናትና እመቤት ቅድስት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱስ መስቀሉ፣ ቅዱሳን ጻድቃን፣ ሰማይታት ቅዱሳን መላእክት እግዚአብሔር ባከበራቸው መጠን ክብርና ምስጋና ይድረሳቸው። እንኳን ለበዓለ መንፈስ ቅዱስ በሰላም በጤና ጠብቆ አደረሳችሁ። ለ2017 ዓ ም ማለት ነው። ጵራቅሊጦስ ወይም መንፈስ ቅዱስ ወይም ጰንጠቆስቴ ይባላል ጳራቅሊጦስ ማለት ነው። ጌታ በሚያርግ ጊዜ ደቀ መዛሙርቱን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እምአርያም ብሎ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ፣ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ይህንን ብሏቸው ነበር። ለስም አጠራሩ ክብርና ምስጋና ይድረሰውና መድኃኔ ዓለም ኢየሱስ ክርስቶስ ሐዋርያትን ያዘዛቸው ተናግሮ የማያስቀር ምሎ የማይከዳ ነውና፣ ባረገ በአስረኛው ከተነሳ በአምሳኛው ቀን ጰራቅሊጦስን ሰደደላቸው። አስተውሉ፣ ርዕሳችን ጰራቅሊጦስ ነው ወይም መንፈስ ቅዱስ። የሐዋርያ ሥራ ምዕራፍ 2 ቁጥር 1 እንዛሃለው ሁሎም ኅቡረ አሃተኔ ሁሉም በአንድነት ተሰብስበው ሳሉ ሁሉም በአንድ ልብ ሆነው አብረው ሳሉ መፃ ግብተ እምሰማይ ድምፅ ከመድምፀ ነፋስ አውሎ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ከወደ ሰማይ እንደ አውሎ ነፋስ ድምፅ ያለ ድምፅ ነጎደ ተሰማ። መንፈስ ቅዱስ ነው። ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነውና። ነፋስ ኃያል ነው፣ መንፈስ ቅዱስም ኃያል ነውና ነፋስ ፍሬውን ከገለባ ይለያል፣ መንፈስ ቅዱስም ጻድቃንን ከኃጣን ይለያልና። ነፋስ በመላት ሳለ አይታወቅም፣ ባህር ሲገስጽ ዛፍ ሲያናውጥ ነው እንጂ። መንፈስ ቅዱስም በምላት ሳለ አይታወቅም፣ ቋንቋ ሲያናግር ምስጢር ሲያስተረጉም ነውና። ነፋስ ወይም አየር ለሕይወት አስፈላጊ እንደሆነ ሁሉ ያለ አየርም ሕይወት ያለው ፍጥረት ሁሉ በሕይወት መኖር እንደማይችል እንደዚሁ ሁሉ ያለ መንፈስ ቅዱስም ክርስቲያናዊ ሕይወት የለምና ነው። ወመልአ ኩሎ ቤተ ሃባሃለው ይነብሩ ያሉበትን ቤት ሞላው። ወአስተርአዮሙ ልሳናተ እሳት ክፉላት ከመእሳት ዘይት ከፈል ላንቃ ላንቃ ያለው እሳት ሆኖ ታያቸው። በእሳት አምሳል ታያቸው። እሳት ምሉ ነው፣ መንፈስ ቅዱስም ምሉ ነውና። እሳት ጣይምን ጣይመ ማእዛን ያመጣል፣ መንፈስ ቅዱስም ጣይመ ጸጋን ማእዛ ጸጋን ያመጣልና። እሳት በመጠን ቢሞቁት ሕይወት ይሆናል፣ ከመጠን ወጥቶ የሞቁት እንደሆነ ግን ያቃጥላል። መንፈስ ቅዱስም በሚገባ በተጻፈው የመረመሩት እንደሆነ ሕይወት ይሆናል፣ በማይገባ ከተጻፈው ወጥቶ የመረመሩት እንደሆነ ግን ይቀስፋልና ነው። እሳት በላይ ለአማጽያን ለእለይ ክህዱ ስሞ ወሳት ማሄዊ ለርቷን ልብ ለእለይ ገብሩ ፈቃዶ፣ ትርጉሙ ስሙን ለሚክዱ አመፀኞች ሰዎች የሚባል እሳት ነው። ፈቃዱን ለሚሰሩ ፈቃዱን ለሚያደርጉ ደግሞ ልቡናቸውን ላቀኑ ደግሞ የሚያድን እሳት ነው እንዲል ቅዳሴ ማርያም። እሳት ያቀረቡለትን ሁሉ ያቃጥላል። መንፈስ ቅዱስም ህዝብ አሕዛብ የጸለዩትን ጸሎት ያቀረቡትን መሥዋዕት ይቀበላልና። እሳት ውሃ ገደል ካልከለከለ ሁሉን ላጥፋ ቢል ይቻለዋል፣ መንፈስ ቅዱስም ቸርነቱ ካልከለከለ ሁሉን ላጥፋ ቢል ይቻለዋልና። እሳት ዱር ይገልጣል፣ መንፈስ ቅዱስም ምስጢር ይገልጣልና። እሳት የበላው መሬት ለእህል ለተክል ያመቻል፣ መንፈስ ቅዱስ ያደረበት ሰውነትም ለገድል ለትሩፋት ያመቻልና እሳት ከአንዱ ፋና ሀምሳ ስልሳ ፋና ቢያበሩበት ተከፍሎ የለበትም፣ አይቀንስም። መንፈስ ቅዱስም ተከፍሎ ሳይኖርበት እስከ ምጽአት ድረስ ይሰጥ ይኖራልና፣ ስለዚህ በእሳት አምሳል ታያቸው። ወነበረ ዲበ ኩሎሙ፣ በሁሉም አደረባቸው። ወመልኡ ኩሎሙ መንፈሳ ኃይል፣ ኃይል የሚሆናቸው ሀብትን፣ ሀብት የሚሆናቸው እውቀትን ገንዘብ አደረጉ። ታዲያ ይሄ መንፈስ ቅዱስ ጰራቅሊጦስ ቅዱሳን ሐዋርያትን እንደ ወርቅ ሊያጠራቸው እንደ ብረት ሊያጸናቸው በእሳት አምሳል ታያቸው። ዓለም ሐዘንተኛ ስለሆነ ሊያጽናና ሐዋርያትም ከኢየሱስ ክርስቶስ ተለይተው መኖር ስለማይችሉ ስለ ወንጌል የሚገጥማቸው ፈተናም ብዙ ስለሆነ ለማጽናናት መጣ። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 እና ዮሐንስ ወንጌል ምዕራፍ 15 ቁጥር 26። መንፈስ ቅዱስ መጽንዒ ይባላል፣ የሚያጸና የሚያበረታ ሰይፉን፣ እሳቱን፣ ስለቱን በአሕዛቡ ፊት ስለ ክርስቶስ ጸንተው እንዲቆሙ የሚያጸና ነው። መንፈስ ቅዱስ የሚያነጻ ነው። የሚያነጻ፣ የሚባርክ፣ ከክፉ ነገር ሁሉ የሚለይ፣ የሚያከብር ማለት ነው። መንፈስ ቅዱስ መንቅሂ፣ የሚያነቃ የሚያነቃ፣ የሚያበረታ፣ ለጸሎት ለስግደት፣ ለመንፈሳዊ ስራ ለመጽዋት፣ ለማንኛውም ነገር የሚያነቃ ማለት ነው። መንፈስ ቅዱስ ናዛዚ ይባላል። ናዛዚ ማለት የሚያረጋጋ እንድናስተውል ነገሮችን ሁሉ አስተውለን እንድንራመድ እንድናውቅ እንድንማር ተረጋግተን ሕይወታችንን እንድንመራ በኑሯችን፣ በትዳራችን፣ በገዳማዊ ሕይወታችን በልዩ ልዩ ሕይወት ያለን ሁሉ ተረጋግተን እግዚአብሔርን እንድንጠብቅ የሚያረጋጋ ማለት ነው። መንፈስ ቅዱስ ከሰዓቲ ነው፣ ምስጢር ገላጭ ማለት ነው። ምስጢርን የሚገልጥ ጥበብን የሚገልጽ እውቀትን የሚገልጥ ሕይወትን የሚገልጥ መንፈስ ቅዱስ መስተፍስሂ የሚያስደስት ያዘኑት የሚጽናኑበት ተስፋን የሚያለመልም ሕይወትን የሚቀጥል የሚያበረታ ነው። መስተስሪም ይባላል። የሚያስተሰርይ ኃጢአትን በደልን ይቅር የሚል መንፈስ ቅዱስ ጥንታዊ ሕይወት ይባላል። አካላዊ ሕይወት ይባላል። ባህርያዊ ሕይወትም ነው። ዋሃዙ ይንብቡ ዘዘዚ አሆሙ በነገረ ኩሉ በሐውርት ወዲያውም ሁሉም በየራሳቸው በየራስ በየራሳቸው በሰባ ሁለት ቋንቋ መናገር ጀመሩ። ከነበራቸው ከብራይስጥ ቋንቋ ተጨማሪ ሰባ ሁለት ቋንቋ ተገለጸላቸው። የሚያውቁት ጸንቶላቸው፣ የማያውቁት ተገልጾላቸው ቀድሞ ከሚናገሩት ከብራይስጥ ሌላ 71 ቋንቋ ተገልጸውላቸው ምስጢር የሚተረጉሙ ሆነዋል። ቀድሞ ምድር ሁሉ በአንድ ቋንቋና ንግግር ነበረች። ዘፍጥረት ምዕራፍ 11 ቁጥር 1 እንደ እግዚአብሔር ቃል ምስክርነት ዓለም በአንድ እግዚአብሔርና በአንድ ቋንቋ የተፈጠረ ሲሆን በጵራቅሊጦስ ሐዋርያት መንፈስ ቅዱስን የተቀበሉበት ቀን የሐዋርያ ሥራ ምዕራፍ 2 ቁጥር 1 እስከ 42 በመንፈስ ቅዱስ ኃይል እስከሚለወጥ ድረስ የቋንቋ ብዛት አጀማመሩ የኃጢአት ውጤት ነው። የባቢሎን ሰዎች ሕንፃ ገነቡ። እንደ መጽሐፍ ቅዱስ ትርጉም የህንፃው ግንባታ ዓላማ በኖህ ጊዜ በወረደው የጥፋት ውሃ ወቅት ኖህና ቤተሰቦቹ በአነስተኛ መርከብ ከጥፋት ውሃ እንደዳኑ ስለሚያውቁ ተመሳሳይ የጥፋት ውሃ ቢመጣ ከኖህ መርከብ የተሻለ ህንፃ በመስራት ከጥፋቱ ከጥፋት ውሃው ለመዳንና ስማቸውንም ለማስጠራት የተገነባ ህንፃ ነበር ይላል ዘፍጥረት 11 ቁጥር 4። በባቢሎናውያን አስተሳሰብ ህንፃው ከእግዚአብሔር ቅጣት የመደበቂያ ዋሻ ነበር። መንገዱ ብዙ የሆነ እግዚአብሔር እነሱ በጥፋት ውሃ ይመጣል ብለው ሲጠብቁ መንገዱን ለወጠና የቅጣቱን መጀመሪያ በቋንቋ ማለያየት አደረገ። ንኡ ንረድ ወንከአው ኑ እንረድ። አንዱ ያንዱን ነገር እንዳይሰማው ቋንቋቸውን በዚያው እንደባልቀው ስላሴ። ዘፍጥረት ምዕራፍ 11 ቁጥር 7። የባቢሎን ቋንቋ የባቢሎን ሰዎች ቋንቋቸው ተደበላለቀና እናት የልጇን ቋንቋ የማትሰማ ሆነች። አለመስማማት ከባድ ቅጣት ነው ወገኖቼ። በዘመናችን የሀገራችን የኢትዮጵያ ትልቁ ችግር አንዱ ሌላውን መስማት አለመቻሉ ነው። ቋንቋ አምላኪዎችንና ሰዎችን በሰውነታቸውና በኢትዮጵያዊነታቸው ሳይሆን በቋንቋቸው መመዘን ጀመርን። በዘመናችን ኢትዮጵያ የጎሰኝነት ጣዖት አቁማ ማምለክ ጀመረች። በደረስንበት ክፍለ ዘመን በኢትዮጵያ የባቢሎን ሕንፃ ተገነባ። ወገኖች እናንተ ከኛ ወገን አይደላችሁም በማለት የግፍ ግፍ የሚፈጸምባቸው ከተማ ባቢሎን ተባለች ኢትዮጵያ። ይህ እንደ አንድ ሀገር ፍጹም ንስሐና ጸሎት የሚያስፈልገው ከባድ ቅጣት ነው። ወገኖችም ይህ ሁሉ የኃጢአታችን ውጤት ነው። ባቢሎን ከተበተነች በኋላ የእግዚአብሔር ሰዎች የእግዚአብሔርን ሰዎች የምታስለቅስ መዝሙር 136 ቁጥር 1 በእሳት የምታቃጥል ትንቢተ ዳንኤል ምዕራፍ 3 ቁጥር 23 የእግዚአብሔር ሰዎች ጥለዋት እንደሚኮበልሎ የተነገረላት ትንቢተ ኢሳይያስ ምዕራፍ 48 ቁጥር 20 ቋንቋ በተደበላለቀባት ሀገራችን ወገኖቻችን በገዛ ሀገራቸው ከዚህ ውጡ እየተባሉ እየታረዱ በቋንቋቸውና በሃይማኖታቸው ምክንያት በግፍ እየተገደሉ ንብረታቸው እየወደመ ነው። በገዛ ቀያቸው በተወለዱበት በሀገራቸው ወንድም ወንድሙን ከሞት የተረፉት ደግሞ ከእሳት በከፋ ረሃብ ለመከራ ተዳርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በመከራ ውስጥ ነው ያለችው። ካህን እየታረደ ነው። ምእመናን እየታረዱ ነው። ልጆቿ በጭካኔ በግፍ እየተገደሉ ነው። ቅድስት ቤተክርስቲያናችን እኮ የሀገራችን ባለውለታ ነበረች፣ ባለውለታ ናት። ቀለም በጥብጣ ብራና ደምጣ ፊደል ቅርጻ እምነት ሃይማኖትን ከነ ፍልስፍናው ቋንቋውን ከነፊደሉ ፊደሉ ከነ ቁጥሩ ነጻነትን ከነ ክብሩ ሕግን ከነ ስነ ስርዓቱ ዜማን ከነ መሳሪያው ከነምልክቱ ከነ ምልክቱ ስነ ጽሁፍ ከነ ጠባዩ ከነ ሙያው ወዘተ ያበረከተች፣ የቅኝ ገዢዎችን ቅስም የሰበረች ታቦት ይዘ አድዋ የዘመተች ይህን ሁሉ ላበረከተች ሀገር ላቆየች የስልጣኔ የእውቀት ምንጭ ለሆነች እናት ቤተ ክርስቲያን ውለታዋ ይሄ ነው። ህዝብን አንድ አድርጋ አስተምራ ከፈጣሪዋ የምታገናኝ ይቺ ቤተ ክርስቲያን ምን አደረገች? ወገኖችን ልጆቿን መግደል ማረድ፣ ካህኑን ባራኪውን ካህን መግደል የአንገትን ውለታ ራስ አያውቀውም ይባላል። የኃጢአት ፍሬ ክፉ ትውልድ። ወገኖች ስለ ቤተ ክርስቲያናችንና ስለ ልጆቿ፣ ስለ ሀገራችን፣ ስለ ኢትዮጵያን ጸልዩ፣ ጸልዩ። በእኛ ሀገር ፈተናው በዛብን እንጂ በክርስቶስ መወለድ ያልተለወጠ ነገር የለም። ቅዱስ ጴጥሮስ መንፈስ ቅዱስን ተቀብሎ ባስተማረው የእግዚአብሔር ቃል በባቢሎን የመለያየት የነበረውን በኢየሩሳሌም የአንድነት ቋንቋ ሆነና ሶስት ሺህ ሰዎችን የአንድ የቅዱስ ጴጥሮስ ትምህርት ሰምተው ለአንድ የእግዚአብሔር ሥራ አንድ ሆነው ምን እናድርግ በማለት ጠይቀዋል። የሐዋርያ ሥራ ምዕራፍ 2 ቁጥር 37። ክርስቲያናዊ ህይወት የጰራቅሊጦስን እንጂ የባቢሎንን ቋንቋ የምንናገርበት ሕይወት አይደለም። ወሃለው በኢየሩሳሌም ሰብእ ሄራን አይሁድ ይነብሩ እምኩሉ አሕዛብ ዘመትሕተ ሰማይ ከሰማይ በታች ባለ በአራቱ ማዕዘን ካሉ አሕዛብ ተለይተው መጥተው በኢየሩሳሌም የሚኖሩ ደጋግ ሰዎች ነበሩ። ከሚጠት በኋላ እስራኤል በወደዱት አገር በሕጋቸው ይኖራሉ። ለበዓል ይወጣሉ። በዓለ ፋሲካን አክብረው ከዚያ እያይዘው ሰባት ሱባ የቆጥረው በአምሳኛይቱ ቀን በዓለ ሰዊትን ለማክበር አገር የቀረበው በየሀገሩ እየሄደ አገር የራቀው ደግሞ ስንቁን ይዞ ከዚያው ይሰነብታል። በዚች ቀን የሄዱትም ተመልሰው ያሉትም ተሰብስበው በአንድነት ሳሉ በሰባ ሁለቱ ቋንቋ ሲናገሩ ሰምተዋቸው የአንክሮ ድንጋጤ የማድነቅ ድንጋጤ እየደነገጡ ተሰበሰቡ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና በየሀገራችን ቋንቋ ሲናገሩ እንደምን እንሰማቸዋለን ብለው የገሊላ ሰዎች እንኳን የሌላ አገር ቋንቋ የሀገራቸውን ቋንቋ ያላከናወኑ ናቸውና ወይ ብሉ እሉሰ ጻይፈ ጸግቡ ወሰክሩ እሊስ ያልፈላ ጉሽ ጠጅ ጠጥተው የሆነ ያልሆነውን ይቀባጥራሉ ብለው አጉል ምቀኝነት ፈራሽ ነገር አናገራቸው። ለልማዱ ጉሽ ጠጅ ቢጠጡት ካናት ይወጣል። ስንኳን የማያውቁትን ቋንቋ ሊያናግር የሚያውቁትንም ቋንቋ ያስጠፋል፣ ያኮላትፋል። እንዲህም ብለው በተናገሩ ጊዜ ብቻ ፍጡራንን ሰድበው የቀሩ አይደለም፣ ፈጣሪንም ሰድበዋል እንጂ። የመንፈስ ቅዱስን ነገር ለወይን ሰጥተው ከተናገሩ ቅዱስ ጴጥሮስ ሐሳባቸውን አውቆ ወቆመ ጴጥሮስ ምስለ አስርቱ አህዱ። ቅዱስ ጴጥሮስ ከአስራ አንዱ ጋር ቆሞ በመንፈስ ቅዱስ በታደሰለት ቃሉ ተናገረ። እናንተ የእስራኤል ልጆች ሁላችሁም ይህን ወቁ፣ የምነግራችሁንም ስሙ። እናንት ጠጥታችሁ ሰክራችኋል እያላችሁ እንደምትጠረጥሯቸው አይደለም፣ ጊዜው ማለዳ ሰዓቱም ገና ሦስት ሰዓት ነውና፣ በኢዩኤል በትንቢተ ኢዩኤል ምዕራፍ 2 ቁጥር 28 የተነገረው ትንቢት ይፈጸም ዘንድ ነው እንጂ ይህን ያደረገ እናንተ ጸልታችሁ ተመቅኝታችሁ የሰቀላችሁት ኢየሱስ ክርስቶስ ነው። እኛም ነቢያት ትንቢት የተናገሩለት ምሳሌ የመሰሉለት አምላክ ወልደ አምላክ ለመሆኑ ከሙታን ተለይቶ ለመነሳቱ ለማድረጉ ዳግመኛም በክብር በምስጋና ለመምጣቱ ምስክሮች ነን አላቸው። አሁን ምን እናድርግ አሉ። ከክፋታችሁ ተመልሳችሁ በስሙ ተጠመቁ አላቸው። ሦስት ሺህ ሕዝብ አምነው ተጠምቀዋል። የሐዋር 10 ምዕራፍ 2 ቁጥር 1 እስከ 41 የተፈጸመ በ33 ዓ ም በዚሁ ቀን በዕለተ እሁድ ነው። እለቱን ሊቃውንት ሀብተ መንፈስ ቅዱስ የተሰጠበት ወደ የሀገራቸው በተመለሱ ጊዜ በአሕዛብ መካከል የሚያስተዋውቋትንና የሚመሰክሩላትን ሶስት ሺህ ምእመናን ያገኘችበት ዕለት ስለሆነ የቤተ ክርስቲያን የልደት ቀን ሲሉ ጠርተውታል። መንፈስ ቅዱስ በሁላችንም ህይወት በሁላችንም ልብ በሁላችንም ኑሮ ገብቶ ይባርከን፣ ይጠብቀን፣ ይርዳን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር አሜን።